ሱማያ እኔም ክርስትና ልነሳ ነው ልጆቼም ክርስትና ላስነሳ ነው ብላ ነበረ ባለፈው ቪዲዮ ስትሰራ መግቢያ ላይ ማለት ነው ሀዩ እሱን አይታ እሷ ክርስትና ተነስታለች ክርስቲያን ሆናለች ብላ ቪዲዮ ሰርታ ነበረ በዛ ቪዲዮም ሰኢድ እሷን ፍለጋ ሄዷል በቃ እኔ ከአሁን በኋላ የምፈልገውን ነገር በልቼ ጠጥቼ ራሴን አጠፋለው ነበረ ስትል የነበረውና ሀዩ በሰራችው ቪዲዮ እኔ መች አልኩኝ ብላ ትላንትና ስታወራ ነበረና መቼ አልኩኝ ብላም አልዘጋችም እኮ ገና። እኔ ጎንደር ሄጄ ቤተሰቦቼ አንችም ክርስትና ተነሺ ልጆችሽም ክርስትና አስነሺ እያሉኝ ነው፣ ጎንደር ሄጄ ውሳኔን አሳውቃቸዋለሁ። አስቡት። በጉጉት ልንጠብቅሽ ቪዲዮች እንዲታይልሽ ብለሽ ማለት ነው። ለምንድ ነው በሃይማኖት የምትነግዱት? እኔ ምለው በሃይማኖት ለምንድ ነው የምትነግዱት? ሱመያና ሳኤድ እንግዲህ የዩቱብ ፈርቀዳጅ ናቸው ማለት ይቻላል። የመጀመሪያዎቹ ፌመስ ዩቱበሮች እነሱ ናቸው። ዩቱብ መንደር አሁን ያሉት ፌመሶቹ እና ምናምኔ ሳይኖሩ ማንም ሳይኖር የመጀመሪያ ፌመስ የነበሩ ሱመያና ሳይድ ነበሩ። እኔ እንደውም ዩቱብ ገንዘብ እንደሚከፍል ሳላውቅ እነሱን እከታተላቸው ነበረ ማለት ነው። እና አይዲያ ጠፍቶባቸዋል ማለት ከባድ ነው። አይዲያ የጠፋባቸው አለ። ዩቱብ መንደር አዲስ አይደሉም። ግን ለምንድ ነው በሃይማኖት መቀለድ ያስፈለጋችሁ? በቃ በትዳራችሁ በምናችሁ ብዙ ቀለዳችሁ፣ ግን አሁን ወደ ሃይማኖት ገባችሁ እንዴ? እኛ በጉጉት ሱመያ ሃይማኖቷን ልትቀይር ነው ላትቀይር ነው ተብሎ በጉጉት እንዲታያ ቪዲዮ ማለት ነው። ምንድ ነው ጥቅሙ? አንድ ቪዲዮ ቢታይ ባይታይ እናንተ ቀድሞ እይታ አላጣችሁ፣ እይታ አላችሁ፣ ፌመስ ናችሁ። በሃይማኖት መቀለዱን ምን አመጣው? ምን አመጣው? እንደ ቀልዱን እንደጀመራችሁት እንደዛው ቀልዳችሁን ቀጥሉ። በሀይማኖታችሁ መቀለዳችሁን ምን አመጣው? አሁን ለምሳሌ አንድ ሰው ሱመያ ከእስልምና በትሄድ በእስልምና የሚቀነስበት ነገር የለም። አንድ ሰው ወደ እስልምና መጣም ወጣም ነፍሱን እንጂ ማንንም አይጎዳም፣ ነፍሱን እንጂ ማንንም አይጠቅምም ማለት ነው። ግን ለምንድን ነው በሀይማኖታችሁ የምቀልዱት? እና ወላሂ ከሱመያ እንደዚህ አይነት ንግግር አልጠብኩም በጣም ነው የገረመችኝ እኔ እንደዛ አላልኩ ማለች። ገና ጎንደር ሄጄ ቤተሰቦቼ ክርስትና ተነሺ እያሉኝ ነው። ልጆችሽንም ክርስትና አስነሽ እያሉኝ ነው። ግን ጎንደር ሄጄ አይቼ ውሳኔን አሳውቃችኋለሁ። እንዴ አንድ ሰው ስለ እምነቱ ውሳኔ አሳውቃችኋለሁ ምን ማለት ነው? ምን የሚሉት እንደዚህ አይነት ቀልድ ተው። በእምነታችሁ አቀልዱ፣ ወላ በሃይማኖት አቀልዱ። እኔ አንድ ሰው ማንም ሊን ደጋገምኩት መሰለኝ ማንም ከእስልምና ቢወጣም ቢመጣም ለራሱ እንጂ የሚጠቀመው ለራሱ እንጂ የሚጎዳው ማንንም የሚጎዳው የሚጠቅመው ነገር የለም። አንድ ሰው ሰለመ ወይም ከእስልምና ወጣ፣ ለእስልምና ምንም የሚጨምር የሚቀንሰው ነገር የለም። ነገር ግን ለምን በሃይማኖታችሁ ትቀልዳላችሁ? እንደጀመራችሁት እቃቃ ጨዋታችሁን እንደጀመራችሁት፣ እንደዛው ጨርሱት ማለት ነው። እንግዲህ እናንተ ፕራንክ ነው የጀመራችሁት፣ ፕራንክን የያዛችሁት፣ በቃ በዛው ፕራንካችሁ ቀጥሉበት። እንዴ ሃይማኖቴን ልቀየር ነው? እንደዚህ እንደዚህ እያሉ ነው ልጆቼ፣ እንደዚህ እያሉ ነው። በሚቀጥለው ቪዲዮ ጎንደር ሂጂ ከቤተሰቦች ያሳውቃችኋለሁ። ሌላ የለሽም? ተይ እንጂ እኛ ጓግተን ሱመያ ምን ልትሆን ነው ብለን ልንጠብቅሽ፣ ልናይ እንዴ። እናንተ ቀልድ መሆኑ እኮ እናቃለን፣ እየቀልዳችሁ ፕራንክ እንደሆን እናቃለን። ግን አንዳንዴ ሳናስበው የምንናገረው ንግግር ከእስልምናችን ምናልባት ሊያስወጣን ይችላል። ሳናስበው ማለት ነው እንደ ቀልድ የምናወራቸው ንግግሮች ትልቅ እንትን ያስከፍሉ ነው ዋጋ ያስከፍሉና ና ጥንቃቄ ልናደርግ ይገባል ማለት ነው። ሀቂቃ በጣም ነው የገረመችኝ ሱመየ ወላሂ። ማለት እኔ ሀዩ ያኒ አለደ ስለሚቀናኑ ምናምን ነገር ነበር የመሰለኝና ብቻ ከባድ ነው ሀቂቃ ለማንኛውም እንደዚህ አታድርጉ። በሃይማኖታችሁ አትቀልዱ፣ በሃይማኖት አትቀልዱ ማለት ነው። ቀልዱ በፈለጋችሁት ነገር ግን በእምነታችሁ አትቀልዱ። ሰው በጉጉት እያይልኛል፣ ቪዲዮ በጉጉት ይታይልኛል ብላችሁ ሌላ ነገር ውስጥ አትግቡ ማለት ነው። ምናልባት ያ ነገር እናንተ በሰተት ሌላ ተሳስታችሁ፣ እኛ እኮ ስንናገር ብዙ ምንሳሳታቸው ነገሮች አሉ እውነት ብዙ ጊዜ እንናገራለን ሳናስበው ማለት ነው። እና ንግግራችን ምናልባት ዋጋ ያስከፍለናል። ለማንኛውም ለሃይማኖታቸው አቀልዱ ማለት ነው። ሁለተኛይቱ ሁለተኛይቱ ሀቢ በመጣች እንዴ! ለማንኛውም እኔ ወላ የሆነ ስለመናገር ይሄን ቪዲዮ ሳየው፣ የሱመያን ቪዲዮ ሳየው በጣም ነው የገረመችኝ። ማለት እኔ ሱመያ እንደዚህ ያልጠብቃትም ነበር። የሆነ በቃ በጣም አስተዋይ ነገር አርጌ ነው ማስባት ነገሩ አሁንም እንደዛ ሳቶን ቀርታ ሳይሆን፣ ያው እንግዲህ የፈረደበት ዶላር ነው። ዶላር አሰከራቸው፣ ትልልቅ ዩቱበሮች ዶላር አሰከራቸው፣ ሀቂቃው ማለት ነው። ግን ምንም ዶላር ቢያሰክራችሁ በሃይማኖታችሁ አትቀልዱ ማለት ነው። በሃይማኖታችሁ አትቀልዱ። አሁን እኔ ሱመያ ልጆቿን ክርስትና ታስነሳለች፣ ራሷ ክርስትና ትነሳለች ብዬ አይደለም። ነገር ግን ይሄንን ነገር ያለችው እንዲታይላት ብላ ነው። በቃ ሰው በጉጉት እንዲጠብቃት በቃ የሆነ አለ ይደል ትኩረት ለመሳብ ነው። እነሱ መቼ መጀመሪያ መቼ እይታ አጠራቸው? እይታ መጀመሪያም አላቸው፣ ድሮም ፌመሶች ናቸው። ለምን ይሄ ንግግር መናገር አስፈለገ ነው የኔ ጥያቄ ማለት ነው። እነሱ ድሮም ፌመስ ናቸው፣ ታዋቂ ናቸው፣ በዩቱብ መንደር የሚቀድማቸው የለም። ነገር ግን በዛ ፈመስና እይታ ማሻአላህ በደንብ ነው የሚታይላት ግን እንደዚህ ንግግር ለምን አስፈለገ እና እንደዚህ መናገሯ ትክክል አይደለም ነው እያልኩት ለማንኛውም አላህ ስብሀኑ ተዓላ ለሁላችንም ልብ ይስጠን አላህ ለሁላችንም ቀልብ ይስጠን ማንም ሰው ወደ እስልምና ቢመጣም ቢወጣም ማንንም አይጎዳም ራሱን ነፍሱን ብቻ ነው ሊጎዳ ወይም ሊጠቅም የሚችለው ማለት ነው ለማንኛውም ለሁላችንም አላህ ስብሃኑ ተዓላ ልብ ይስጠን፣ ለሁላችንም አላህ ሂዳ ይስጠን ማለት ነው። በያላችሁበት እንግዲህ ሰላማችሁ ይብዛለኝ። ሀዩ እንግዲህ ያው ራሴን አጠፋለሁ ብላለች። በልቼ ጠጥቼ የአማረኝን በልቼ ጠጥቼ ራሴን አጠፋለሁ ብላለች ማለት ነው። እንግዲህ ሰኢድ ወደ ሱመያ ከሄደ ማለት ነው። ለማንኛውም ሰኢድን ባህር ዳር ገብቻለሁ ሱመያ ላመጣ ብሎ ነበረ። እንግዲህ ነገሩ ያው ድራማዋ እንደቀጠለ ነው ማለት ነው። ድራማቸው አይደለም እኔ እንትን ያለኝ። አሁን ግን የሱመያ ንግግር ነው በጣም ያስገረመኝ ያስደነቀኝም። እውነት ለመናገር የሆነ በቃ አልጠበቅኳትም ማለት እንደዚህ አልጠበቅኳትም ነበር። እና ትልልቅ ዩቱበሮች ሀቂቃ በቃ ዶላር አስክሯቸዋል በቃ አስክሯቸዋል ነው የምለው። እና ለማንኛውም አላህ ስብሀነሁ ወተዓላ ለሁላችንም ልብ ይስጠን። ለሁላችንም አላህ ሂዳያ ይስጠን። በሃይማኖታችሁ የምቀልሉ አቀልሉ ተው ይቅርባችሁ፣ ይቅርባችሁ ማለት ነው። ያቺ ገንዘብ እሳት እንዳትሆንባችሁ ማለት ነው። እኔ አይደለም ያልኩት፣ ለማንኛውም እንዳትሆንባችሁ ነው። ያው እንግዲህ መጥፎ ከሰራችሁ መሆኑ አይቀርም እና ለማንኛውም በያላችሁበት ሰላማችሁ ብዝት ይበል። ቤተሰቦች ግን ሰላም አልኳችሁ፣ ያ ኢላሂ ሰላም ሳልላችሁ። አሰላሙ አሌይኩም ወራህመቱላይ ወበረካቱ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሌ ሰላም ነው። አልሐምዱሊላ። ረመዳን እንዴት ይዟችኋል? እንዴት ናችሁ? በርቱ፣ ጠንክሩ። እንግዲህ እቺን ውድ ውብ ቀናቶች በዱዋ እናሳልፋት፣ በድዋ እንረሳሳ ማለት ነው። በድዋ በኢባዳ እንበርታ። እንግዲህ እላችኋለሁ ውድ ቤተሰቦች በያላችሁበት አላህ ይጠብቃችሁ። አላህ ስብሀኑ ተዓላ ለሁላችንም እንግዲህ ያሰብነውን ያሳካልን። አላህ ስብሀኑ ተዓላ የእለትን ቀድር ይወፍቀን ድዋችን